ካካው ማለት ነው እዚህ ጋር ካካው አለኝ ኬክ ለመስራት ምን የሚያስፈልገናል የምለው ደግሞ እዚህ ጋር ሶስት እንቁላል እንደምታዩታለን ከዛ ደግሞ ያው እዚህ ጋር ደግሞ ቾኮላታ እዚ ጋር ደግሞ ዱቄት አለኝ እዚ ጋር ደግሞ ያው ዘይት አለኝ እዚ ጋር ደግሞ ሱኳር አለኝ ማለት ነው እዚ ጋር ደግሞ ቤኪንግ ፓውደር እዚ ጋር ደግሞ የቆል የእንቁላሉ ሽታ ሊያጠፋ ምንድን ነው ባኔላለን። ማለት ነው ለሸታሽ፣ እና እነዚህ ግብአቶች ያስፈልጉናል ማለት ነው። እነዚህ ግብአቶች ሲያስፈልጉን ስትሉ ደግሞ የእኔ አስራ አራቱ የሚሰራ ማለት ነው

ሽታ ምን ያክል እንደሚጠቀም አሳያቸዋለሁ ማለት ነው። ሽታ ይሄን ከዚህ ይጠቀማል ማለት ነው። ሲበዛም ጥሩ አደለም፣ ይጋነናል። እስከዛ ድረስ አራት ቆዩ። ሱካሩ አብሬ ነው ፈጫው ማለት ነው።

ሲረዝም ሰው ለማየት ይሰላቻል።

በዚህ መልኩ ምንድን ነው ብለናል። እዚ ጋ ድምጡ ኮፒራይት ከተወጡ ሀገር እንዳይበላሽ ነው።